በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም። ሰኔ አስራ ስድስት በዝች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብጽ ሰው አባ አቡነ አፈር አረፈ። የዚህንም አባት ገድል የተናገረ አባ ፋኑቲዮስ ነበር። እርሱ ቁጥር ከገዳማውያን ነውና፣ አባ ፋኑቲዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሴሌን ዛፍ አግኝቶ በዛች እየተጋደለ ብዙ ዘመን ኖረ። በአንዲት እለትም አባ ፋኑቲዮስ ወደ እርሱ ሲመጣ አባ አቡናፋርን አየው። ፈርቶም ደነገጠ የሰይጣን ምትሃት የሚያይ መስሎታልና ይህም አባት አቡናፈር ልብስ አልነበረውም ጸጉርና ጽሙ ስጋውን ሁሉ ይሸፍኗል አባ ፋኑቲዮስንም በላዩ በመስቀል ምልክት አማተቦ አጽናናው በፊቱም አቡነ ዘሰማያት ጸለየ ከዚያ በኋላ አባ ፋኑቲዮስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚያ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚያ በኋላ ወደዚያ በረሃ ከዓለም አወጣጡ እንዴት እንደሆነ፣ ከዚያም በረሃ ኗኗር እንዴት እንደሆነ ይነግረው ዘንድ አባ አባ በ በፋኑትዮስ አባ አቡናፋርን ለመነው። አባ አቡናፋርም እንዲህ ብሎ መለሰለት። እኔ ደጋጎች፣ እውነተኞች መነኩሳት በሚኖሩባት በአንዲት ገዳም እኖር ነበረ። የገዳማውያን ልዕልናቸው ሲነገሩ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎ፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረም ስለሆን ብንተክዝ እና ብናዝን የሚያረጋጋን እናገኛለን፣ ብንታመም የሚጠይቁን፣ የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ ሳት ነደደ መናፈቅ መንፈቀ ለሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩኝ። ትንሽ እንጀራ ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚያ በኋላ ወደዚህ ደረስኩኝ። እግዚአብሔር የሚያዘጋጀልኝ ይህችን ሰሌን አገኘኋት። በየአመቱ አስራ ሁለት ዘለላ ታፈራለች። ለየወሩ የምመገበው አንድ ዘለላ ይበቃኛል። ውሃም ከዚች ምንጭ ጠጣለሁ። በዚችም በረሃ እስከ ዛሬ ሰላሳ ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየውም አለው። ይህንንም ሲነግረኝ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይገባውና የጌታችን ኢየሱስ ክርስቶስን ስጋና ደም ሰጣቸው። ከዚያ በኋላ ከሰሌን ፍሬ ጥቂት ምግብ ተመገበን። ያን ጊዜ የቅዱስ አባ አቡናፈር መልኩ ተለወጠ፣ እንደ ሳትም ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ፣ ለአባ ፋኑትዮስም ሰላምታ ሰጠው። ያን ጊዜ ነፍሱን በጌታ እጅ ሰጠ። ቅዱስ በፈትንዮስም በፀጉር ልብስ ገንዞ በዛች ቦታ ቀበረው። ከዚያ በኋላ አባ ፋኑቴዎስም በዛች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሴሌን ዛፍ ወደቀች፣ የውሃውም ምንጭ ደረቀ። ቅዱስ አባ በፈኑቴዎስም ወደ ዓለም ተመልሶ የገዳማውያንን ዜና ይለቁንም የቅዱስ አባ አቡናፋርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፍቃድ ነው። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም የተገለጠለት ህፃኑና እናቱም ይዞ ወደ እስራኤል አገር እንዲመለስ አዘዘው ለእግዚአብሔር ምስጋና ይህንንም እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራ ስደት ይቅር ይበለን ለዘላለሙ አሜን አምላካችን ከአበው ባህታውያን ጸጋ በረከት ይከፍለን አሜን